ባለፉት አስርት ዓመታት ውስጥ በግንቦት ወር ከተፈጠሩት ክስተቶች ይህኛው ትልቁ ነው፣ ግንቦ 8 1981። ሆኖ ግን ዛሬም ድረስ እንቁ እንደሆነም ቆይቷል። ሰሞኑን ጥቂት ጀነራል መኮንኖች ተጠራርተው በመዶለት የህዝብን አደራ ወደ ጎንትተው የመንግስት ግልበጣ በማካሄድ ለራሳቸው ጥቅም ያመቸናል ብለው ያመኑበትን ወታደራዊ አገዛዝ ለመመስረት ያደረጉትና የከሸፈባቸው ሙከራም የህዝብን ሀቀኛ ዓላማ ለማኮላሸት የተፈጸመ ክህደት ነው። በወቅቱ የነበረው ክስተት የመድረክ ተውኔትም የፊልም ድርሰት ይመስል ነበር ማለቱም ይቀላል። ልክ በዛሬው ዕለት ከ36 ዓመታት በፊት ማክሰኞ ምሽት ላይ የወጣችው ጨረቃ ጤፍ ታስለቅም ነበር ይላሉ ዴንሳ ደበላ ይህችን ታሪካዊ ቀን እንደ ትናንት የሚያስታውሷት ሌሎች የድርጊቱ አካል ሆነው የተሳተፉ ባለታሪኮችም የግንቦት ስምንት ታሪካዊ ገጾች ምን ከትቧል? አብረን ወደ ኋላ መለስ ብለን እናስታውሰዋለን። ከአስመራ እስከ አዲስ አበባ ከደብረ ዘይት አየር ኃይል እስከ ኢትዮጵያ ሆቴል አካባቢ፣ መከላከያ ሚኒስቴር ስብሰባ አዳራሽ ከኢትዮጵያ አየር መንገድ እስከ ጀርመን የተካሄደው ብዙ ያልተመለሱ ለምኖች፣ ብዙ ያልተመለሱ እንዴቶችን እንደያዘ የአንድን የወጣት ዕድሜን ስለተሻገረው የከሸፈው የግንቦት ስምንት መፈንቅለ መንግስት ሙከራ ታሪክ ጥቂት ምን እንላለን? የዛሬ 36 ዓመት ልክ በዛሬው ቀን የሆነውን የታሪክ ጉዞ ከመጀመራችን በፊት ቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዛም በሰዋሰው ዕለቱን በታሪክ አምዳችን ውስጥ ቀኑን ማዕከል ያደረጉ ሁነቶችንና ታሪኮችን ወደ እናንተ የምናደርስ ሲሆን በቻናላችን ዕለቱን በታሪክ ከተሰኘው ፕሌሊስትና ከተለያዩ የኢትዮጵያና የዓለም ታሪኮችን ማግኘት ይችላሉ። እንደ ጀነራል ምርድና ጀነራል አማ ያሉ ከፍተኛ የጦር መኮንኖች ራሳቸውን ያጠፉበት በሴራ የማሽተት ችሎታቸው ወይንም በአጋጣሚ በትረ መንግስታቸውን ተነጣቂዎች ያተረፉት ኮሎኔል መንግስቱ ለምሳ ሲያስቡን ለቁርስ አደረስናቸው የሚል ታዋቂ አባባላቸውን በተግባር ያሳዩበት፣ አየር ወለዱ ጀነራል አበራ አበበ አለቃቸውን የመከላከያ ሚኒስቴር ጀነራል ኃይለ ጊዮርጊስን በሽጉጥ የገደሉበት፣ ከግድያውም በኋላ የወታደር ዩኒፎርማቸውን በጠበቃ ልብስ ለውጠው ባጥር ዘለው ከመከላከያ ግቢ ያመለጡበት ጀነራል ፋንታ በላይ ለሶስት ቀናትና ለሶስት ሌሊቶች ያለ ምግብ ተደበቁ የተባለበትን ታሪካዊ ሁነት እንዲሁም ብዙዎች ታሪካዊ ድራማ ወይንም ተውኔት ይመስላል ሲሉ ይህንን ቀን በስፋትም ይገልጹታል። በትክክል ግን ግንቦት ስምንት ስለሆነው ብዙዎች ይጠይቃሉ፣ ምን ነበርም ይላሉ። ይህንን ታሪክ ስናዘጋጅ ሆኖሬል ፍስሃ ደስታ አብዮቱና ትዝታዬ እንዲሁም ፍቅረ ስላሴ ወግደረስ እኛና ቤቱ የተሰኙትን መጽሐፍ መነሻ አድርገን በተጨማሪም ቢቢሲ አማርኛ ሻምበል ዮብን የማያወላዳ የዓይን እማኝ ብሎ ከጠየቀው ቃለ ምልልስ ላይ ወስደን ነው። ከ36 ዓመታት በፊት ልክ በዛሬዋ ቀን ለተግንቦት 8 1981 ዓ ም ፕሬዚዳንት መንግሥቱ ኃይለማርያም ወደሚወዷት ምስራቅ ጀርመን ለሥራ ጉብኝት ብለው ለመሄድ ባለቤታቸውን ክብርት ወይዘሮ ውባንችንና ልጃቸውን አስከትለው በትረ መኮንናቸውን እየወዘወዙ እረፋር ላይ ቦሌ ዓለም አቀፍ አየር ማረፊያም ተገኙ። መንግሥቱ ይህንን ያደረጉት ለደህንነት ሚኒስትራቸው ማልጄ ይደርሳለሁ ያሉትን ቃላቸውን አጥፎውን ሊቀመንበሩ ሰዓት ያዛቡት ሆን ብለው ነው። ሌላም ጊዜ ጠላትን ለማወናበድ ቀድመው ከተናገሩ ሰዓት ይቀርማሉ ወይንም ይዘገያሉ። ግንቦት 8 ቀን 1981 ዓ የሆኖም እንደዚያው የይሰፓ የፖለቲካ ቢሮ አባላት፣ መንግስት ምክር ቤት አባላት፣ ሚኒስትሮችና ጀነራሎች ኤርፖርት ድረስ ሄደው በተለመደው መሽቆጥቆጥ በክብር ሸኝቷቸው ተመለሱ። መንግስቱ ግትር ሆኗል። ጦሩ እየተሸነፈ ነው። የጀነራሎች የጦር እቅድ በመንግስቱ ዘንድ ብዙም ተቀባይነት አያገኝም። የተለያየ ሀሳብ የሚያቀርብ የጦር አዛዥ በጥርጣሪ ዓይን ይታያል። ሊቀመንበሩ የመጡበት ወደ ተግባር እንዲተረጎም የሚሹት የዘመቻ ስልት በሶቤት ኅብረት የጦር አማካሪዎች የሚቀርበውን የወረቀት ላይ የዘመቻ ንድፍ ነው። ጀነራሎች የመንግስቱን አገዛዝ በእጅጉ ጠልተውታል። ፊት ለፊት መጋፈጥ የማይሞከር በመሆኑ ያለው ምርጫ መፈንቅለ መንግስት ማድረግ ነበርና እዚህ ጉዳይ በተለያዩ ቦታዎች ተሰብስበው መመካከልን ከጀመሩ ሰነባብተዋል። የጉዳዩ ጀማሪና ጠንሳሽ ደግሞ ሜጀር ጄኔራል ፋንታ በላይ እንደነበሩም ታሪክ ያወሳል። እቅዱ ከሁለትና ሶስት ዓመታት በፊት ተነድፎ ሲብላላ እየቆየም እንደሆነ ይታወቃል። በተለይም መንግስቱ በኤርትራ ያለው ጦር በተሸነፈ ቁጥር ችግሩ የጄኔራሎቹ ነው ብለው በማመናቸው ብዙዎችን ከነበሩበት ቦታ እያነሱ ዝቅ ከፍ እያደረጉ መሾም መሻር የጀመሩት ከ1978 ጀምሮም ሲሆን ለአብነት ሜጀር ጀነራል ፋንታ በላይ ከአየር ኃይል ዋና አዛዥነታቸውን አንስተው የኢንዱስትሪ ሚኒስተር እንዲሆኑም አድርጓል። ይህንን መሰሉ ሹምሽር ለዓመታት ተከታትሎ የተከናወነ እንደመሆኑ መጠንና ጀነራሎቹም ዘንድ ስላልተወደደ ጥርስ ነከሰው ከተጠቀሰው ጊዜ ጀምሮ ሲብላላ የኖረም ነበር። ጦርነት የታከታቸው ጀኔራሎች የደሃው ልጅ መሞቱ ይብቃ ከሻቢያ ጋር እንደራደር ያሉት ጀነራሎች፣ ህዝቡ ተርቧል፣ ምጣኔ ሀብቱ ተመናምኗል እያሉ ጀነራሎች ኮቾሮ እየበላ ቤተሰብን ማግኘት ተከልክሎ የሚዋጋው ወታደር አላግባብ አይሞት ያሉ ወታደሮች እንደ መፍትሄ ታያቸው። ለዚህ ችግር የዳረጋቸው መሪ እስከ መጨረሻው ማሰናበትም ነበር። ለዚህም ግንቦት ስምንት ተስማሚ ቀን ሆኖላቸው መረጡት። መፈንቅለ መንግስት ለማካሄድም ዝግጅታቸውን አጧጧፉ። ከመንግስቱ ስንብት በኋላ ከሻቢያ ጋር ቶሎ ለድርድር መቀመጥ ሚያሻል ይህ የውጭውን ሽሩጉድ ቀደም ብለው የኢሰፓው ሊቀመንበርን የከዱት ሻለቃ ዳዊት ወልደ ጊዮርጊስም አሰናድተውታል። ካለቃቸው ሽኝት የቀሩት ኢታማዦር ሹም ጄነራል መርዕድ ንጉሴ መከላከያ ሚኒስቴር ውስጥ ቢራቸው ቁጭ ብለው የክፍለ ዘመኑን አስገራሚ የመፈንቅለ መንግስትን እያዋቀሩም ነበር። መንግስቱ የሚጓዝባት አውሮፕላን ልክ በሰማይ ላይ እንዳለች የማጋየት ሰውየውን ለማስወገድ የተወጠነው መላም ነበር። ለአፈጻጸሙ የደብረ ዘይቱ አየር ኃይል በተጠንቀቅም እንዲቆም ተደርጓል። ይህንን ሂደት በመፈንቅለ መንግስቱ የተሳተፉት ሁሉም የጦር አዛዦች አጽድቀውትም ነበር። በድንገት ግን ባለቀ ሰዓት ግን አዲስ ሐሳብ መጣ። ሐሳቡ ደግሞ አውሮፕላኑን ማጋየት ከመንግስቱ ሌላ የተሳፈሩትን ሌሎች ወደ ሰባ የሚጠጉ ንጹሐን ሰዎችን አብሮ መጨረስ ነው። ስለዚህም አውሮፕላኑን አስገድደን አስመራ እናሳርፈው የሚል ሐሳብ መጣ። ሐሳቡ ሁሉንም ጀነራሎች ግን አላስማማቸው። ጓድ መንግስቱ አየር ላይ እያሉ እየተካሄደ የሚገኘው የምድር ላይ ክርክር ተራዘመ። ክርክሩ ከማብቃቱ በፊት ግን መንግስቱን ያሳረፈችው የሰማይ ላይ ባቡር የኢትዮጵያ አየር ክልልን ለቀቀች። እቅዱን መተግበር የማይቻልበት ሌላ ሀገር ሰማይ ላይ መቅዘፍም ጀመረች። መግደሉ መፈንቀሉም ቀረና ከሸፈ። የታሪኩ ክስተት ድራማ ያስባሉ ክስተቶች እዚህ ጋርም ጀመሩ። የመፈንቀለ መንግስቱን መክሸፍ፣ የመንግስቱን አለመገደል አስመራ የሚገኙት ጓዶች አልሰሙም ነበር። ሰዓታቸውንም ተመልክተው ሁሉም ነገር በእቅዱ መሠረት እንደተካሄደ ራሳቸውንም አሳምነው መንግስቱ እንደተገደሉም አስበው ጮቤ መርገጥ ከጀመሩም ቆይተዋል። ዜናው ከወታደራዊ አመራሮች አልፈው ህዝብ እንዲሰማው በራዲዮም ተነግሯል። አዲስ አበባ ላይ የከሸፈው መፈንቅለ መንግስት አስመራ ላይ የስኬት ከበሮ እየተደለቀለትም ነበር። ግንቦት 8 ቀትር 8 ሰዓት ግድም የጀመረው መፈንቅለ መንግስት ራሱን በራሱ እየተበተበ አንድም ፋይዳ ያለው ነገር ሳያከናውን መሸበል ደህንነቱ ተስፋዬ ወልደ ስላሴ ሻምበል መንግስቱ ገመቹን ይዘው መከላከያውን በታንክና በብረት ለበስ አስከበቡ። ከዚያ በፊት ግን ነገሩን በሰላም እንጨርሰው በሚል ሽማግሌ ተልኳል። ሌተናል ኮሎኔል አዲስ ተድላና ኮሎኔል ደበላ ዲንሳ ነበሩ አደራዳሪ። የጀነራል አበራ ድንገት ሰው ገርሎ መሰወር ግን ነገሮቹን ሁሉ በእጅጉም አወሳሰባቸው። የመንጌ ቀኝ እጅ ሞክሻቸው መንግስቱ ገምቹ የልዩ ብርጌድ ኃይላቸውን ከአራት ኪሎ ማንቀሳቀሱ በኤልተን አድርገው አምባሳደር ጋር ሲደርሱ መከላከያ ሚኒስትሩን ከበብ አሉ። ውስጥ እነ ጀነራል ፋንታ በላይ እነ ጀነራል አምሃ እነ ጀነራል መርድ ምን እያደረጉ እንዳሉ የሚያውቅ ምድራዊ ኃይል ግን አልነበረም። ሆኖም በዚያም ሰዓት መከበባቸውን እንደተረዱ ከአስመራ ይመጣል የተባለው ኃይል ባለመድረሱ ተስፋ ቆርጠው ሊሆንም ይችላል። ብቻ ጀነራል መርድና ጀነራል አምሃ ዛሬም ድረስ ግልጽ ባለነው ሁኔታ እዚያው እራሳቸውን አጠፉ። ግንቦት ዘጠኝ ማታ ኮሎኔል መንግስቱ ከምስራቅ ጀርመን ጉብኝታቸውን አቋርጠው ኮሽታ ሳስሙን ተመለሱ። ግንቦት አስር ጀነራል ደምሴ ቡልቶ በገዛ ወታደሮቻቸው ተገደሉ። ከእርሳቸው ጋር በድምሩ 18 ከፍተኛ መኮንኖች ተመሳሳይ ክፉ ዕጣ እንደገጠማቸውም ተነገረ። በሟቾች ሬሳሌ እጅግ የሚቀፍ ታሪክ የሚጸየፈው የሰይጣን ድርጊትም ተፈጸመ። ከሶስት ቀን በኋላ ጀነራል ፋንታ በላይ በተደበቁበት ኮንቴነር ወጡ የሚል እርግጠኛ ያልሆነ መረጃም ወጣ። እሳቸው ግን ተደብቀው እንዳልነበር ደረጃ ኃይሌ ከፋሲካ ሲደልል ጋር ባደረገው ኢንተርቪው ገልጿል። ቢሆንም ግን የጀነራል ፋንታ በላይን ድርጊት ተከትሎ ማሽሟጠጥ የሚቀናው ሰፊው ህዝብ ተቀኘ ተባለ። ፔፕሲ ኮካ ኮላ ከከተማው ጠፍቶ ፋንታ ተገኛሉ እያሉም አሾፉባቸው። ለጥቂት ወራትም ማዕከላዊ ለብቻቸው ተነጥለው ታስረው ሳሉ እስከዛሬም ይፋ ባልሆነ ሁኔታ ጠባቂያቸውን ገድለው ሊያመልጡ ሲሉ ተገደሉ ተባለ። በሶስተኛው ሳምንት መከላከያ ሚኒስትሩን ገድለው ያመለጡት ጀነራል አበራ ጉለሌ አካባቢ ከተደበቁበት ዘመድ ቤት ተከበቡ። በመስኮት ዘለው ጣሪያ ላይ ወጥተው ሊያመልጡ ሲሉ በአንድ ወጣት ፖሊስ ግንባራቸውን ተመተው ወደቁ። አንዳንድ የሰው መረጃዎች ጀነራል አበራን አሳልፈው የሰጣቸው ዘመድ ዛሬም ድረስ በጸጸት ይኖራል ይላሉ። ከሆኑ ወራት በኋላ የአስመራውያን አየር ወለድ ጦር አዲስ አበባን ይዘው የመጡት ጀነራል ቁምላቸው በአንዳሽ ታምር አምልጠው አሜሪካ ገቡ ተባለ። ሲያይ እንዳሾለካቸውም ተጠረጠረ። ከአመታት በኋላ ግን ግንቦታ 13 1982 መፈንቅለ መንግስቱ ላይ ተሳትፏል የተባሉ 12ቱ ጀነራሎች ድንገት ለውሳኔም ተጠሩ። የወታደራዊ ፍርድ ቤት የመሀል ዳኛው ጀነራል አስራት ብሩ በብጣሽ ወረቀት የተጻፈችና ከኮሎኔል መንግስቱ እንደተላከች የምትገመት አንዲት ወረቀትን አነበቡ። በአስራ ሁለቱ ጀነራሎች ላይ ሞት ተፈረዱ። ፍርደኞቹም ቤተሰባችንን ሳንሰናበት አትግደኑም፣ ፈላጭ ቆራጭ አገዛዝ ዕድሜ የለውም፣ የልጆቻችንን አደራ እያሉ እየጩሁ ያንኑ ምሽት ተረሸኑ። ከመፈንቅለ መንግስት ሙከራው ከሁለት ዓመት በኋላ ግንቦት 13 ቀን 1983 ዓመተ ምሕረት ኮሎኔል መንግስቱ ሀገር ጥለው ፈረጠጡ የሚል ዜና ሀገር ምድሩን ማጠቃለቀው። የኮሎኔሉ ሽኝት ተከትሎ ለአንድ ሳምንት ርዕሰ ብሔር የሆኑት ጄኔራል ተስፋዬ ገብረ ኪዳን መሞታቸውን እየተጠባበቁ የነበሩት ጥቂት የመፈንቅለ መንግስቱ ተከሳሾች ምሕረትን አወጁ። ልክ በዛሬዋ ቀን ግንቦት 8 1981 ዓመተ ምሕረት የተካሄደው የመፈንቅለ መንግስት ሙከራ ይህንን ይመስልም ነበር። እኛም ቀኑን አስታውሰን እንዲህ ወደ ኋላ መለስ ብለን አስታውስናችሁ። ለቻናላችን አዲስ ከሆናችሁ በድጋሚ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጠየቅን። መልካሙን ተመኘን።